ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን፣ የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ።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 እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በደህና መጣችሁ። ጀሚኒዎች፣ እናንተ በተፈጥሯችሁ የአእምሮ ሰዎች፣ ተግባቢዎችና ሁሌም አዲስ ነገር የምትፈልጉ ናችሁ። እናም ይሄ ሰኔ ወር ለእናንተ እጅግ አስደሳች፣ በተለያዩ ድሎች የተሞላና የአእምሯችሁንም የፈጠራ ችሎታ የሚያነቃቃ ይሆናል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እመልከት አጠቃላይ የወሩ ሁኔታ። ጀሚኒዎች የጠፈር ዘውዱን ልበሱ። ፀሐይ እስከ ወሩ ሃያኛው ቀን ድረስ በእናንተ ምልክት በጀሚኒ ውስጥ ስለምታበራ የዞዲያኩ ንጉሶችና ንግስቶች እናንተ ናችሁ። አዲስና የተለየ ነገር ምንድን ነው? በዚህ ወር የማወቅ ጉጉታችሁ ወደ ተለያዩ አስደሳች አቅጣጫዎች ሊመራችሁ ይችላል። የደጋፊዎቻችሁን ቁጥር በከፍተኛ ሁኔታ ሊያድግ ይችላል። ነገር ግን ከሰኔ ዘጠኝ በኋላ ያ ሁሉ የመቅበዝበዝ ኃይላችሁ በተወሰነ መልኩ ቢረጋጋ አትደነቁ። ጀብደኛው ጁፒተር የእናንተ ምልክት ለቆ ለአንድ ዓመት ያህል ወደ ካንሰር ይሸጋገራል። ይህም የገንዘብና የእሴቶቻችሁን ሁለተኛ ቤት ልክ እንደ ኬት አምረኛ ማራበሪያኩ ያሳድገዋል። ይህ የአንድ ዓመት ውህደት ለገንዘብ ሕይወታችሁ ትልቅ የእድገት እድሎች ነው። ከብልሃት የተሞሉ ኢንቨስትመንቶች አንስቶ በዕለት ተዕለት ስራችሁ ላይ እስከሚገኝ የገቢ ጭማሪ ድረስ። ቻናሉን ሰብስክራይብ ላይክ እና ሼር ያድርጉ የመረጋጋት ስሜት እና አዳዲስ ግኝቶች ፀሐይ ከጁፒተር ጋር በካንሰር በሰኔ 20ኛው የክረምት መጀመሪያ ቀን ላይ ስትቀላቀል ለወራት ያልተሰማችሁን የመረጋጋት ስሜት ልታገኙ ትችላላችሁ እናም ሁለቱ የሰማይ አካላት በሰኔ 24 ኩዌታ አምራት ቀን ኪ ወይም ጁፒተር ካዝሚ ላይ ፍጹም በሆነ ሁኔታ ሲገናኙ ልክ አይናችሁ ስር የነበረ ዋጋ የማይተነገር ወይም ሰው ልታንችላል የወሩ አጋማሽና ማህበራዊ ፈተናዎች። በወሩ አጋማሽ አካባቢ ጁፒተር ከሳተርን ሰኔ 15 እና ከኔፕቱን ሰኔ 28 ጋር ሲጋጭ የተጋጩ ሴቶች የቡድን ወይም የማኅበራዊ ስብስብ ደረጃዎችን ሊያናውጡ ይችላሉ። በብስጭት ወጥታችሁ አትሹ፣ ነገር ግን ነገሮችን በጥልቀት ለማሰብ ጊዜ ከፈለጋችሁ ያንን እረፍት ለራሳችሁ ስጡ። አነቃቂው ማርስ በሰኔ 17 ወደ ቨርጎ ሲገባ ቤታችሁን ለማደራጀትና የቤተሰብ ጉዳዮችን በቀጥታ ለመጋፈጥ የሚያስችል መንሳሳሰን አስተ ቻናሉን ሰብስክራይብ ላይክ እና ሸር ያድርጉ ለግንኙነቶች አፋጭ ጊዜ ለግንኙነቶች በጣም ጣፋጩ ጊዜ መቼ ነው? ሰኔ 11ን አስምሩበት። የዓመቱ ብቸኛው ሙሉ ጨረቃ በሳጅታሪየስ በእናንተ ሰባተኛ የግንኙነቶች ቤት ላይ ስሜታዊነትን ሲያፈስ ለነፍስን የሚያጋልጥ የእውነት ጊዜ ተዘጋጁ። የጀሚኒ የፍቅር ሆሮስኮፕ ለሰኔ 2017 ማንም ሊያስታውሳችሁ አይገባም ጀሚኒዎች ፍቅር በሁለትዮሽ የሚደረግ ጨዋታ መሆኑ እናም ኃይል ሰጪው ማርስ እስከ ሰኔ 17 ድረስ በሊዮ እና በእናንተ የግንኙነት ቀጠና ውስጥ ሞተሩን ሲያሞቅ መቀላቀል ለፍቅር ሕይወታችሁ ፍሬያማ ይሆናል ውይይት እንደ ፍቅር ቀስቃሽ እስከ ሰኔ 17 ይህ ውደት ከሚያዝያ 18 ጀምሮ ውይይት የመጨረሻው የፍቅር ቀስቃሻችሁ ሆኗል። ለሰኔ የመጀመሪያ አጋማሽ ምንም አይነት የተሳለ የሚያሽኮረኑን አንድ መስመር አይጥራችሁም። ከልብ ካሰባችሁ ሰው ጋር በግል መልእክት እየተለዋወጣችሁም ይሁን ወይም ደግሞ ለፍቅረኛችሁ የሳምንቱ መጨረሻ ጉዞ ሀሳብ እያቀረባችሁ፣ ለረጅም ጊዜ የቆዩ ጥንዶች እንኳን በሌሊት በሚያደርጉት ወሬ እንደገና በፍቅር ሊወድቁ ይችላሉ። ነገሮችን ቀለል አድርጉ፣ ተጫዋች ሁኑ እና በጉጉት የተሞላችሁኑ። ይህ የእናንተ የፍቅር ፍንጣቂዎችን የማስነሻ ምስጥራዊ ጥረነር እውነተኛ ግንኙነት በሰኔ 11 አካባቢ ለእውነተኛ ግንኙነት ዝግጅት ላይ ከሆናችሁ በሰኔ 11 ማንብቅ እንደሚል ተመልከቱ። የሳጁታሬስ ሙሉ ጨረቃ በአጋርነት ሰባተኛ ቤታችሁ ላይ ሲያርፍ ቁርጠኝነት ምንም አይነት የመታፈን ስሜት የማይፈር ሊሆን ይችላል። የቬነስ የህልም ተጽዕኖ በወሩ በሙሉ እናም ቬነስ በታውረስ በእናንተ የግል አስራ ሁለተኛ የህልሞች የፈውስና የተደበቁ ስሜቶች ቤት ውስጥ በወሩ በሙሉ ስለተቀመጠች ልባችሁ ወደ ጥልቅ ግዛት ይንካተት ይችላል። ሚስጥራዊ ፍቅር፣ ሚስጥራዊ የሆነ የፍቅር ስሜት እየተቀጣጠለ ነው። አሁንም እየፈታችሁት ያለ ውስብስብ ግንኙነት አለ። ይህ ለስላሳ ትኩረት ያለው የፕላኔቶች ሽግግር የፍቅር ውስጣዊ ስሜታችሁን ያጎላል። ያለፈውን ማሰላሰል ያለፈ ግንኙነትን እያሰባችሁ ወይም በጸጥታ ኪምን ቢሆን ኖሮ እያላችሁ ከሆነ ስሜታችሁን ለመሰማት ለራሳችሁ ቦታ እስጡ። ነገር ግን ቅርቶች እውነታውን እንዲሸፍኑ አትፍቀዱ። የእውነት ጊዜ በሰኔ ዘጠኝ አካባቢ ያ በተለይ በሰኔ ዘጠኝ አካባቢ እውነት ይሆናል። ቬነስ ከጥላውን ፕሉቶ ጋር በተስፋፊ ዘጠነኛ ቤታችሁ ውስጥ በውጥረት የተሞላ ኮ አደባባይ ክስት ፈጥር ስለ እምነት፣ ርቀት ወይም የተጋጩ እምነቶች ጉዳዮች ከየት መጥቶ ሳይባልስ ይችላሉ። ቀይ መስመሮችን ችላ ማለት ቀይ መስመሮችን ችላ እያላችሁ ነው ወይስ በተቃራኒው ጥሩ ነገርም በጣም በከፋ ሁኔታ እየፈረዳችሁ ነው? ፕሉቶ የላዩን ሽፋን ካነሳችሁ ብቻ ጥልቅ ታሪኩን ይገልጣል። የማወቅ ጉጉት ይኖራችሁ፣ ነገር ግን ታማኝ ሁኑ። የስሜት ለውጥ ከሰኔ 17 በኋላ። በሰኔ 17 ማርስ ወደ ቨርጎ እና ወደ እናንተ ምቹ አራተኛ ቤት ስትገባ የስሜቱ ሁኔታ ይለወጣል። መረጋጋትን መፈለግ ቬነስና ማርስ አሁን በምድር ምልክቶች ውስጥ ሲሆኑ ከልክ ያለፈ መነቃቃትን ከመፈለግ ይልቅ መረጋጋትን ትመኛላችሁ። የቤት ውስጥ ፍቅር ፍቅር የቤት ውስጥ ይሆናል፣ ምናልባትም ትንሽ ስሜታዊ። አትጨነቁ ጀሚኒዎች፣ ጥበባችሁን አታጡም። አሁን ደግሞ ለአእምሯችሁ ንቁ ለሆናችሁ ጀሚኒዎች ወደ ገንዘብ የሀሳብ ማሽን ለወራት ያህል የዞዲያኩ የሀሳብ ማሽን ሆናችኋል ጀሚኒዎች። እናም አሁን ስትራቴጂያዊ ለመሆን ጊዜው ነው። ሰኔ የሚጀምረው ፀሐይ፣ ሜርኩሪ እና ጁፒተር በእናንተ ምልክት ውስጥ ሲሆኑ ነው። ይህም ሁሉም አይኖች እና ጆሮዎች ወደ እናንተ ያደርጋል። የጁፒተር የገንዘብ ሽግር በሰኔ ዘጠኝ ትኩረታችሁ መለወጥ ይጀምራል። የተትረፈረፈ በረከት አምቺ ጁፒተር ጀሚኒ ለቆ ካንሰር ውስጥ ይቀመጣል። ይህም ሁለተኛ የገንዘብና የመረጋጋት ቤታችሁን ለቀጣዩ ዓመት ያነቃቃል። ዘላቂ ነገር መገንባት ከአውሎንፋስ መሰል የአስራ ሁለት ወራት ሙከራ በኋላ ዘላቂ እና ትርፋማ የሆነ ነገር ለመገንባት ዝግጁ ናችሁ። ካለፉት የአእምሮ ምርቶቻችሁ አንዱ ካርዶቻችሁን በትክክል ከተጫወታችሁ ቀጣዩ አሸናፊያችሁ ሊሆን ይችላል። የካንሰር አዲስ ጨረቃ ሰኔ 25 እናም የካንሰር አዲስ ጨረቃ በሰኔ 25 የገንዘብ ቀጠናችሁን ሲያበራ እስከ 2026 መጀመሪያ ድረስ የሚያድጉ ዘሮችን እየተከላችሁ ነው። በጀታችሁ ላይ ስሩ፣ ዋጋችሁን አዘምኑ፣ ወይም ያንን የደሞዝ ጭማሪ ዋናው ነገር። ነገር ግን አስታውሱ፣ ሁሉንም በአንድ ጊዜ ማድረግ የለባችሁም። ወጥ የሆነ ጥረት ያሸንፋል። በመጨረሻ ውዴ ጀሚኒ ቤተሰቦች እንደምታዩ እንደምታዩ ሰኔ ወር ለእናንተ የአእምሮ ብርሃናችሁን የፍቅር ሕይወታችሁንና የገንዘብ ሁኔታችሁን በአዲስ መልክ የምትቀርሱበት ወር ነው። የሰማይ አካላት የሚሰጧችሁን እነዚህን ዕድሎች በአግባቡ ተጠቀሙበት። የማወቅ ጉጉታችሁን አትግቱ እና ከሁሉም በላይ ደግሞ በሂደት ረሰ ይህ ትንበያ እንደሚረዳችሁና እንደሚያበረታታችሁ ተስፋ አደርጋለሁ። ይህ ኢትዮ ግዕዝ የሆሮስኮፕ ቻናል ለዛሬ ያዘጋጀላችሁ የጀሚኒ ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ብሩህ አእምሮ፣ ፍቅርና ስኬት ከእናንተ ጋር ይሁን። ሰላም።